ኢትዮጵያ የዕዳ ሽግግር እንዲደረግ እያከናወነቻቸው ያሉትን ተግባራት በተመለከተ የገንዘብ ሚኒስቴር ለዋና ዋና የመንግስት የልማት ድርጅቶች ገለጻ አደረገ። የገንዘብ ሚኒስትር ዴታ ዶክተር ኢዮብ ተካሊን በዚሁ ወቅት ተቋማቱ ከኢትዮጵያ የኢኮኖሚ ሪፎርም አጀንዳ ጋር በተጣጣመ ሁኔታ በቀጣይ ለሚከናወኑ ድርድሮች እንዲዘጋጁ አሳስበዋል። በኢንፎርሜሽን እና ዜግነት አገልግሎት መስሪያ ቤት አካባቢ በመሆን በህገ ወጥ መንገድ ሲንቀሳቀሱ ነበሩ የተባሉ 65 ተጠርጣሪዎች በቁጥጥር ስር መዋላቸውን ተቋሙ አስታወቀ። ከተጠርጣሪዎቹ በተጨማሪም በአጠቃላይ ሰባት በህገ ወጥ መንገድ የንግድ እንቅስቃሴ ላይ ተሰማርተዋል የተባሉ ቤቶች መታሸጋቸውን የኢሚግሬሽን እና ዜግነት አገልግሎት በማህበራዊ ትስስር ገጹ አስፍሯል። ተጠርጣሪዎቹ በተለያየ የህገ ወጥ የድለላ ስራዎች ላይ የተሰማሩ እና በህገ ወጥ መንገድ የኦንላይን የአስቸኳይ ፓስፖርት የሚሞሉ መሆናቸውም ተገልጿል። ኢትዮጵያ ለአፍሪካ ሀገራት ትምህርት የሚሆን የዲጂታል ኢኮኖሚና መሰረተ ልማት እየገነባች መሆኑን በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ገለጸ። በኮሚሽኑ የፈጠራና ቴክኖሎጂ ክፍል ኃላፊ ዶክተር ማክታር ሳክ ኢትዮጵያ ለዲጂታል ኢኮኖሚ ግንባታ በሰጠችው ትኩረት በስራ ዕድል ፈጠራና በኢንቨስትመንት ፍሰት ምርታዊ ለውጥ እያስመዘገበች እንደምትገኝ ተናግረዋል። የኢትዮጵያ ቴክኖሎጂ ኤክስፖ ኢቲኤክስ ኤክስፖ 2025 ከግንቦት 8 ጀምሮ ለሶስት ቀናት በአዲስ አበባ እንደሚካሄድ ተገለጸ። ኤክስፖውን የኢንፎርሜሽን መረብ ደህንነት አስተዳደርና የኢትዮጵያ አርቲፊሻል ኢንቴለጀንስ ኢንስቲትዩት በጋራ እንደሚያዘጋጁት ተመላክቷል። ኤክስፖ የሳይበር ደህንነትና አርቲፊሻል ኢንቴለጀንስን ጨምሮ አምስት የትኩረት መስኮችን የያዘ ነው ተብሏል።